ሰላም ሰላም፣ ውድ አድማጮቻችን፣ የያያ ስፖርት አዳዲስ የዝውውር መረጃዎችን ይዘን መጥተናል። ባለፉት ሃያ አራት ሰዓታት የተወሩ የዝውውር መረጃዎች ናቸው እነዚህ ውድ አድማጮቻችን። እንግዲህ ሊቨርፑል አንካር ብሎ እየተንቀሳቀሰ እንዳለ ይታወቃል። ማንቸስተር ዩናይትድ እንግዲህ ከቀን ወደ ቀን በአጥቂ በኩል ብዙ ተጫዋቾችን እያናገረ ይገኛል። ዛሬ ደግሞ ወደ ማን ሄደ ካላችሁኝ፣ ወደ ኢንትራክ ፍራንክፈርቱ አጥቂ ሁጎ ኢኪቲኬል ለማስፈረም የመጀመሪያ የሚለውን ንግግር ጀምሯል። እንግዲህ ፍራንክፈርት መቶ ሚሊዮን ዩሮውን ይፈልጋል። በዚህ በኩል ቸልሲ እና ሊ ሊቨርፑል በጥብቅ ይፈልጉታል። ስለዚህ ይህንን ጨዋታ ተጫዋች ድርድርን እያደረጉ እንዳሉ የሚታወቅ ነው። ለድማቻችን ያያ ስፖርት ነው እና ላይክ ሽር ኮሜንት ሰብስክራይ ማድረጋችሁን አትርሱ። የመጀመሪያው መረጃችን እንግዲህ የሚሆነው ለድማቻችን አርሰናልን የሚመለከት ነው። አርሰናሎች እንግዲህ በሚገባ ራሳቸውን ማጠናከር ይፈልጋሉ። ስለዚህ በዚህም በዝውውር መስኮቱ ላይ የተከላካይ መስመራቸውን ማሻሻል ላይ ይሰራሉ። ስለ ገብርኤል ማጋሌስ ስለዚህ ሁኔታዎች፣ እና ስለ አንዳንድ ከጋዜጠኞች የቀረበለትን በፖድካስት ላይ ተገኝቶ ሲናገረው ነበር። አርሰናል ከመፈለጉ በፊት አለ ናፖሊ ለጋት ሶሰር እኔን ለማስፈረም ጥረት ያደረግ ነበር። አንቸሎቲም በኤቨርተን እኔን ይፈልጉ ነበር፣ ነገር ግን ኤዱ በቀጥታ ለእኔ እንደደወለ ያለምንም አቅመማት ወደ አርሰናል መጥቻለሁ በማለት አስተያየቱን ሰጥቷል። ስለ ሮድሪጎም ተጠይቆ ነበር። ሮድሪጎም በጣም የማደንቀው ተጫዋች ነው። አርሰናል የሚመጣ ከሆነ በጣም ደስ ይለኛል። ለእኛ ኃላፊዎች በሚገባ ሊያውቁት የሚገቡትን ሁኔታዎች በሙሉ ነግሬያቸዋለሁ በማለት ተናግሯል። እንግዲህ አርሰናል ቤት ሳኖታ የሁለቱ ጉዳይ እንግዲህ የኮሬስና የሴስኮን ጉዳይ ዛሬ ምን እንደደረሰ ካላችሁ ቹኝ ዛሬ ከነጋ የወጡ መረጃዎች እንግዲህ ዮኮሬስ ህዝብ በማህበራዊ ድረገጹ ላይ አዳዲስ ሀሳቦችን ጽፏል። አንደኛ የሚወራው ሁሉ ውሸት ነው በማለት ነው እንግዲህ ከሀላፊዎቹ ጋር በሚያያዝ ነው። ትክክለኛ ነገር ሲኖር እኔ ነግራችኋለሁ። እንግዲህ ምንድን ነው ዮኮሬስ ከሁጎ ቬና ከአሁኑ ከማንቸስተር ሲቲ ስፖርቲንግ ዳይሬክተር ጋር ይህንን ተጫዋች ለሚቀጥለ ውድድር ዓመት ምትለቅ ከሆነ በ65 ሚሊዮን ዩሮ እየታየ በሚጨመር 10 ሚሊዮን ዩሮ ቡድኑን የመልቀቅ ፍቃድን እንሰጠሃለን የሚል ነበር ስምምነታቸው። ነገር ግን የሁጎ ቬና መልቀቅ ተከትሎ ስፖርቲንግ ሊዝበኖች 80 ሚሊዮን ዩሮ ይፈልጋሉ። ይህ ደግሞ ለአርሰናል አስቸጋሪ አድርጎበታል። 80 ሚሊዮን ዩሮ መክፈል የሚፈልጉ ቢሆን ኑሮ ወደ ስዊስኮ ዝውውር የሚገቡ ይሆናል። አንደኛ በእድሜው በተለያዩ ሁኔታዎች እንግዲህ በዋጋ ጉዳይ ሁለቱም ተጫዋቾች የሚወዳደሩ ነው ስለሚነሱ አርሰናሎች ከሌብዥንግ ጋር ድርድሮችን እየቀጠሉ ይገኛሉ። በሌብዥንግ እንግዲህ እድሎችን ካመጣቸው ሁኔታዎች ጋር መስማማትን ያስባሉ። ነገር ግን አሁንም የመጨረሻ የተባለውን የአጥቂ ስምምነት ላይ መድረስ አልተቻሉም። ከሁለቱም ተጫዋቾች ጋር ንግግር እንዳደረጉ ብቻ ነው። አርሰናሎች ከሌብዥንግ ግን አንድ ተጫዋች ሰዎችን ይፈልጋሉ። ኑንሳ ኑንሳ እንግዲህ ይህ በጣም የሚደነቁት የተለይ የቡድን አጋሩ ኦዴጋርድ በኖርዌይ ቤት ጥሩ የሆነ ግንኙነት እንዳላቸው ይታወቃል። ስለዚህ ኑንሳ ጥሩ ፐርፎርማንስ ያለው ተጫዋች ነው፣ ነገር ግን አርሰናል ብቻ አይፈልገውም። ማንቸስተር ዩናይትድም የዚህ ተጫዋች አድናቂ መሆናቸው መረሳት የለበትም። ሌላኛው ደርማቻችን ሊቨርፑል ቤት ስንት የዊርዝ የፍሎሬንታይን ዊርዝ ጉዳይ ፋቢዚዮ ሮማን እንደ አዲስ አዳዲስ ሀሳቦችን ተናግረዋል። በ150 ሚሊዮን ዩሮ ኢሜል ተለዋውጧል፣ ሙሉ በሙሉ ተጠናቋል። ነገር ግን አንድ ነገር ይቀራል፣ የጤና ምርመራው ነው የጤና ምርመራውን ለማድረግ ደግሞ ተጫዋቹ ረፍት ላይ ነው የሚገኙ ከረፍት ሲመለስ የሚፈርም ይሆናል። አንድ መረጃን እያየው ነበር፣ ፍሎሪያንት ዊርዝን በሚመለከት በባየር ሊቨርኩሰን በሳምንት ሁለት መቶ ሺ ነበር የሚከፈሉ ለድማቻችን ይህ ተጫዋች ወደ ሊቨርፑል መጠ ደግሞ ወደ 340 ሺ ፓውንድ ወይም ደግሞ ኦልሞስት ወደ 380 ሺ አካባቢ የሚሆን ዩሮ ነው የሚከፈለው በሳምንት። ይህ ተጫዋች እንግዲህ ምን ያክል በሊቨርፑል አይን ውስጥ እና ምን ያክል መስዋዕትነት እንደተከፈለበት ይህ የሚያሳይ ነው። ኬርኬዝን በሚመለከት ውይይቶቹ የመጨረሻ ጫፍ ላይ ደርሰዋል። እንግዲህ ዛሬም አዲስ መረጃ የለም ነገር ግን ፋብሪዚዮ ሮማኖ እኔ ንመኑኝ በሚቀጥሉት ቀናቶች ይጠናነቅቃል በማለት አስተያየቱን ሰጥቷል። ኑኔዝ እንግዲህ ከጣሊያን አካባቢ ብዙ ቡድኖች ይፈልጉታል። ከዛ ውጭ አሁንም ቢሆን ኑኔዝ ኬዛ፣ እና እንዲሁም ደግሞ አርቪ ኤልየት ቡድኑን ለመልቀቅ እንደሚፈልጉ ናቸው። ሊቨርፑል ትክክለኛው ገንዘብ ከቀረበለን ሶስቱን ተጫዋቾችን ይመልቀቅ እድሉ ሰፊ እንደሆነ የሚጠበቅ ነው የሚሆነው በተለይ በሳውዲ የሚቀርብለትን ጥያቄ አልተቀበልም። ነገር ግን ከጣሊያን ኬዛን በሚመለከት በሊቨርፑል እንግዲህ አንዱ ናፖሊ ነው፣ ሌላኛው ጥያቄ ያቀረበው ቡድን ደግሞ ኤሲ ሚላን ናቸው። እንግዲህ እዚህ ጋር ዝውውር መስኮቱ ላይ ስታዩ ኬቨን ዲብሮና ናፖሊ አቅንቷል። እንግዲህ ከሁለቱ ተጫዋቾችን የምናያቸው ይሆናል። የቀድሞ የማንቸስተር ነት ና የማንቸስተር ሲቲ ና አማካኞች ኬቨን ዲብሮና ና ስኮት ማክቶሜና በአማካኝ መስመር የአንቶኒ ኮንቴውን ቡድን እየመሩ የምናያቸው ይሆናል። ሌላኛው መረጃ የሚሆነው እንግዲህ ሊቨርፑል ቤት አርኖልድን የሚመለከተው ወደ ማድሪድ አቅንቷል። ስ ሁለት ቁጥር ማሊያ ያደርጋል፣ ትሬንት የሚል ስም ነው የሚጠቀመው። ከስርታ ስድስት ቁጥር ማሊያ ነቋል። ያንን የሆነው ለምንድን ነው ካላችሁ ደግሞ በስፔላሊጋ ቁጥሮች አሏቸው። ትልልቅ ቁጥሮችን ማሊያቸውን አድርገው እንዲለብሱ ተጫዋቾች ድጋፍ ይደረግላቸውም ስለዚህ ይህንን ተከትሎ ወደ 12 ቁጥር መጥቷል። ይህ እንግዲህ በማድሪድ ቤት የሚከፍተው አዲስ ሕይወትን ያመላክታል። ኒኮ ዊሊያምስ፣ አርሰናሎች የዚህ ተጫዋች ፈላጊ እንደሆኑ ይታወቃል። ቸልሲም፣ ሁለቱም ቡድኖች ቀድሚያ ተመራጫቸው ኒኮ ዊሊያምስን ማምጣት ነው። ነገር ግን የደሞዙ ጉዳይ አሳሳቢ ነበር። ባየርን እንግዲህ ከኤጀንቱ ጋር ሁለት ንግግርን አድርጓል። ዝውውሩ ለመጥለፍ እና ባየር ሙኒክ ለማምጣት ይህንን ተጫዋች በሚገባ ጥረቶችን እያደረገ እንዳለ እንግዲህ ብዙዎቹ መረጃዎች ያሳያሉ። እንግዲህ አርሰናሎችም ሆነ ቸልሲ ቸልሲ እንኳን ወደ ባይኖ ጊተንስ ፊቱን ያዙ። በግል ጉዳይ ተስማምተዋል። የመጨረሻ የሚሉትን ድርድሮች ነው የሚያደርጉ እንደሚሆን ይጠበቃል። ቸልሲ በክረምት ዝውውር መስኮት ተከላካይ መስመሩ ማጠናከር ይፈልጋል። ቶማስ አራሆ ነው እንግዲህ የተከላካይ መስመሩ የተቀዳሚ አላማ ሰማንያ ሚሊዮን ዩሮ የሚያስወጣቸው ይሆናል። የውል ማፍረሻው ነገር ግን ድርድሮችን ማድረግ ከቤንፊካ ጋር ይፈልጋሉ። ይህንን ተጫዋች እንግዲህ በቀኝ እግር የሚጫወት የማል ተከላካይ ነው ብለው ስለሚያምኑ እንግዲህ ቦታውን ለመሸፈን ትክክለኛ ተጫዋች ነው ብለው ያስባሉ። ቸልሲዎች በተከላካይ መስመር ላይ አንድ ተጫዋችን የማስፈረም ፍላጎት አላቸው። ስለዚህ ይህ ተጫዋች በትክክል ነው ብለው የሚያምኑ ይሆናል። ቸልሲ በኦሲሜንቱ ብዙ እንግዲህ አንድ መረጃ የየው ጋላታሳራይ ኦሲሜን ወደ ቸልሲ የሚሄድ ከሆነ ጃክሰንን ለማምጣት ጥረትን እንደሚያደርጉ ይጠበቃል የሚል ነው ነገር ግን አሁንም ቢሆን ድርድሮቹ ላይ ሂደቶቹ ላይ የሚጠበቅ ነው የሚሆነው ቸልሲ በቸልሲ በኩል ያሉት እንቅስቃሴዎች ሌላኛው መረጃ የሚሆነው ዳድማቻችን ቲምቶክ ይዞት የወጣውን መረጃዎች ላድርሳችሁ እንግዲህ ቲምቶክ በወጣው መረጃ መሰረት እንግዲህ ከዚህ በፊት በዲክላን ራይስ ዝውውር በጣም የሚታወቁት አማኝ መረጃ ናቸው አርሰናል ፉጅሰን ዝውውር ላይ ካልተሳካላቸው በኋላ ሀቶን ማነጋገር የፈለጉት በሀቶ ጉዳይ ቀደም ብሎ መነጋገር ነው ያሰቡት አርሰናል ነበር። ነገር ግን ቸልሲ የዚህ ተጫዋች አድናቂ ነው፣ ወደ ዝውውሩ ለመግባት እና ከአያክስ ጋር ለማነጋገር ፍላጎት አለ። የተጫዋቹ ምርጫ ግን በጣም ትልቁን ውሳኔ የሚወስን ይሆናል የሚል ነው። ቲምቶክ እንዳነሱትም እንግዲህ ቸልሲ በተከላካይ መስመሩ ላይ እንዲሁም ደግሞ በግብ ጠባቂና በመስመር ተጫዋቾች ላይ ተጫዋቾችን ማስፈረም እንደሚቻል ከዛ ውጭ ጊተንስንና ሚኞልን አሁንም በዝውውሩ ላይ እንደሚፈልጋቸው የሚያነሳ ነው። ማንቸስተር ሲቲ የዚህ ዝውውር መስኮት እንግዲህ ብዙ ተጫዋቾችን በማስፈረም እየተደነቀ ይገኛል። ትናንት ሴቨርነፐንን አስፈርመዋል። ዛሬ ደግሞ ለቲሞ ሌቭሪሜንቶ አዲስ ጥያቄ ለማቅረብ ስልሳ ሚሊዮን ፓውንድን ይዘው ወደ ኒውካስትል የሚያቀኑ ይሆናል። ይህ እንግዲህ ለማንቸስተር ሲቲ እንግዲህ አትኑሪን ሬንደርስን እንዲሁም ደግሞ ሪያን ቸርኪን ማስፈረማቸው የሚታወስ ነው። ትናንት ደግሞ ሴቪየር ኔፓልን፣ አሁን ደግሞ ዛሬ ደግሞ ለሌቭሪሜንቶ ጥያቄን አቅርበዋል። ከባለፈው ጥር ጀምሮ ካያችሁ ማንቸስተር ሲቲ ኦልሞስት አዲስ ቡድን እየገነባ ያለ ይመስላል። እንግዲህ በአጠቃላይ የዕለቱ የዝውውር መረጃዎች እነዚህ ናቸው። ነገር ግን ማንቸስተር ዩናይትድ ቤት ያሉትን የመጨረሻውን ላንሳላችሁ እና ስንጨርስ ማንቸስተር ዩናይትዶች በዝውውር መስኮቱ ላይ የአጥቂ ፍላጎታቸው አሁን በሁሉ ሁኔታዎች እያጣሩ ይገኛሉ። ኦሲሜንን ሁለት ሶስት ያነጋግረዋል። በዚህ ሳምንት ቪክቶሪ ኮሬስንም አነጋግረዋል። አሁን ግን ሶስተኛ የሚባለውን የሁጎ ኢኪቲኬ ዝውውር ላይ ገብተዋል። ምክንያቱም እድሜውን አይተው ማንቸስተር ዩናይትድ የሚያወጣው ገንዘብ የዚህን ተጫዋች ለረጅም ጊዜ የማንቸስተር ዩናይትድ የስብስቡ አካል ሆኖ እንዲቀጥል ይፈልጋሉ። ስለዚህ የዝውውር ጥያቄ ሊያቀርቡ እያሰቡ ነው የሚገኙት። ቸልሲ እና ሊቨርፑል የዚህ የዝውውር ተፎካካሪ ናቸው። መቶ ሚሊዮን ዩሮ ነው ግን የሚጠየቀው መቶ ሚሊዮን ዩሮን ደግሞ መክፈል ማን ፍላጎት ይኖረዋል የሚለው እንግዲህ ትልቁ ጥያቄ ነው የሚሆነው። ቸልሲ፣ ማንቸስተር ዩናይትድ ወይስ ሊቨርፑል? ይህ እስከ ዝውውሩ መጨረሻ ቀን ድረስ የሚጠበቅ ነው የሚሆነው። ሰላም። ወደ ድማቻችን ያያ ስፖርት ነው። ላይክ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።